መምጣት ትችላለህ። ይኸውልህ፣ ህዝብ እያየህ መውረድ እስልምና ማሰደብ ነው። እግዚአብሔር ምስክሬ እስልምና ማዋረድ ነው። እኔ ዛሬ እሰልማለሁ አለሁ። እናና ሙስሊም ዛሬ ነው እሰልማለሁ። እፎይን በሀሳብ ያሸነፈ ዛሬ እሰልማለሁ። ይኸው እሰልማለሁ። እሰልማ አለሁ። ዛሬ በዛኛ ካመት የሰው ስልክ ልመልስ ሂጂ። እሺ፣ እኔ ዛሬ ልስለ ነው። ይኸው ና፣ አህመድም ሆነ ሌሎች ሙስሊሞች ኑ

የምንድን ነበር ጥያቄ፣ ኢንጂል ምንድን ነው ብለኸኝ ነበር? ምንነትህ ጥያቄ ታውቃለህ፣ መቼም አይደለ አንተ ምንድን ነህ ብልህ ምንድን ነህ አንተ፣ ምንነትህ እኮ ገባኝ። እኔ ሰው ነኝ። ሰው ነህ አንተ መርባ። ስለዚያ ኢንጂል ደግሞ ምንድን ነው ኢንጂል? አለ ለነቢዩ አላህ ዒሳ ዐለይሂ ሰላም ህዝቦችን እስራኤላውያንም ያስተምርበት ዘንድ የሰጠው መመሪያ ነው።

ምክንያቱም አልተነገረንም። ይህን ያክል መራፍ ይህን ያክል ምናምን የተባለ አልተነገረንም። ለኢሳ ግን ኢንጂል እንደተሰጠው ተነግሮናል። በነብዩ ዘመን ለምሳሌ ሳያል ቡካሪ ብኳን ቮሊሙዋን ሀዲስ ቁጥር ሶስት ላይ መሐመድ ለመሐመድ ሂማ ናሙስ ነው ምናምን ብሎ የነገረው ወረቃ ኢንጂልን ያነብ ነበረ ይገለብጥ ነበር አይደለም። እሺ ያ ይንጂል ሲገለብጥ የነበረው ይንጂል የተጠበቀ ነው፣ አላህ የጠበቀው ነው። ማን ሲገለብጥ የነበረው ይንጂል ወረቃ፣ ያው ወረቃ ሲገለብጥ የነበረው ይንጂል። እንግዲህ ያው በዛን ጊዜ ኢሳ ተልኳል፣ እራሱ እስኪመጡ ድረስ ኦልሬዲ ኢየሱስ ካደረገ በኋላ ስለዚህ መሀል ላይ ነብይ የሌለበት ዘመን ላይ በዛ ዘመን በሙሴ የሚያምኑ አይሁዶች አሉ። በዒሳ የሚያምኑ ወይም ክርስት በወንጌልን የሚይዙ ክርስቲያኖች አሉ። ያኔ ኢንጂልን የሚያነቡ ህዝቦች ነበር። ወረቃን ታውቀዋለህ? ወረቃ ኢብኑ ነውፈልን አውቀዋለሁ። በታሪክ ወረቃ በመሐመድ ዘመን የነበረ ሰው ነው። በመሐመድ ዘመን የነበረ ሊፈጸው ነው አሁን ሐዲስ አሁን የጠቀሱ ለሐዲስ ላይ ወረቃ ኢንጅል የሚገለብጥ እንደነበረ ያነብ እንደነበረ ተጽፈዋል። እንደ ሚገለትነውያ ወረቃ ሲያነበው የነበረው በመሀመድ ጊዜ ማለት ነው። ወረቃ ሲያነብ የነበረው መጽሐፍ የተጠበቀ ነው ወይስ ያልተጠበቀ አላውቅም። ስ የተጠበቀ ያልተጠበቀ ነው ብዬ አላቅም፣ ግን ኢንጅልን ያነብ እንደነበረ አውቃለሁ። እሺ ያው ማለቅን አላቅም ነው የምልህ ብያለሁ። ችግር የለም። እንዲህ ሆኗል ይሄ ምንድን ነው እሺ ችግር የለም ለምሳሌ ቅድም የጠቀስነው ክፍል ላይ ቁርአን አምስት አርባ ሰባት ላይ ክርስቲያኖች በኢንጅል ይፍረዱ ይላል የኢንጅል ባለቤቶችን ይል ነበር ይፍረዱ ማለት ለወደፊት ነው አይደለም ፊውቸር ነው ይፍረዱ ማለት እኮ እየነገራቸው አይደለ በኢንጅል ይፍረዱ እያላቸው ነው ይፍረዱ የሚለው ፊቸር ነው። ኦሬዲ ያዘዝ ነው። በዛን ዘመን ያሉ ክርስቲያኖችን ወደ ክርስቲያንን የሚሉት ወይም በኢንጂልን ነው የምንቀበለው የሚሉ የነበሩ ሰዎችን በኢንጂል ይፍረዱ ይላል። ምክንያቱም ኦሬዲ ተመሳሳይነት ስላላቸው ማለት ነው። ያም ኢንጂሉም የአላህ ቃል ነው፣ አላህ ለኢሳ የሰጠው ነው። ቁርአን ደግሞ ለሙሐመድ የተሰጣቸው ነው። ስለዚህ የፍርድ ይሄን የሚለው አንዳንድ ድንጋጌ ተመሳስሮች ስላላቸው ማለት ነው። ይፍራሉ ይፍረዱ የሚለው ለወደፊት ነው። ይፍረዱ ኤኔሴንስ ፈርደዋል ሳይሆን ተፍሲር በጣም አላውቅም። ዞሮ ይላል ይፍረዱ ይላል። ምንድን ነው ጥያቄ መሰለህ? አላህ ይፍረዱ የሚለው የተጠበቀውን መጽሐፍ ነው። መቼም ይፍረዱ በሚለው በተጠበቀው መጽሐፍ ነው፣ አይደለም ከመልፑ በወቅቱ አይደለም፣ ለወደፊት ነው። ፊቸር ነው። ይፍረዱ፣ እየፈረዱ ነው። ፈርደዋል፣ ኃላፊ ነው። ፈርደዋል፣ ኃላፊ ነው። እየፈረዱ ነው፣ አሁን ላይ ያለ ነው። ይፍረዱ ለወደፊት ነው። ግን ደግሞ አሁን ምን ላድርግ፣ ምን ላድርግ እያረኩ ላስተምር። አሁን ደግሞ አማርኛ። አዎ፣ ከማል መጣ እኮ። ይፍረዱ ማለት ልክ አሁንንና ወደፊትን የሚይዝ ቃል ነው። በአረብኛ ለምሳሌ ፊዕል ሙባሪዕ ይባላል። የአሁንንና የወደፊትን የሚገልጽ ማለት ነው። አሁን እየሆነ ያለውን ጀስታ አሁን ላይ ከረንትሊ የሆነ ያለውን የሚሆነውን እና ወደፊት የሚሆነውን የሚገልጽ ነው። ይፍረዱ ፈርደዋል ከሆነ እሱ ፓስት ነው ሀላፊ ነው። አላህ ይፍረዱ ያለ በምንድነው? ክርስቲያኖችን መቼም አላህ ነው ተናጋሪ በቁርአን ላይ እና አላህ ይፍረዱ ብሎ የተናገረው በተጠበቀው መጽሐፍ ነው ፑዞንግ አንድ ስልክ ያስነ ባክግራውንድ ላይ ሆኜ እንትን ለመክፈት እየፈለግኩ ነበር ምንድን ለመክፈት ነው እኔ ልክ ከፍትልሃለሁ እኔ ከፈለግ ችግር የለው አይ ወንድ የተፍሲር ኪታብ እንትን ለማለት ትፈልግ ነበረ ለማየት እንደ ቸክ ለማድረግ ነበር ዞሮ እሺ እናውራ ችግር የለው ይህንኑ ታፍሲር ከሆነ አሳያለሁ እንዲሁም ተፍሲሮች ይዘው ይህንን እንዲሁም በቀራ ላይ ያሉት በቀራ አሁን ፖይንትህ ምንድን ነው ታፍሲሮች ብታያቸው እንዲሁም እሱን እነግርሃለው። ሌላ ጊዜ ሞር ተፍሲራቶችን ማለት ነው፣ በደንብ ከዚህ የበለጠ ነው የሚያብራራው። በደንብ ስለሚያብራራው ያንን አሳያለሁ። በደንብ አርጎ ስለሚያብራራው ማለት ነው። አሁን ግን ቁርአኑ ላይ ይፍረዱ የወደፊት ነው እና አላህ ይፍረዱ ሲል በኢንጅል ይፍረዱ ሲል ክርስቲያኖችን ማለት ነው። በኢንጅል ይፍረዱ ሲል መቼም በተበረዘው መጽሐፍ አይደለም። ተበረዟል ብለህ ታምናለህ። ግን ኢንጅል ኢንጂል ተበርዟል ብዬ ማምናለሁ። እንደገና ደግሞ አጠቃላይ ቁርአኑ የሚያወራለት ኢንጂልም አሁን ከረንት ሊ አሁን ባለንበት ዘመን እንደሌለም ማምናለሁ። የት ገባ እሱን አላውቅም። የት ገባ ሚሆን አላውቅም። ግን እሱ እንዴት ነው እንደዛ ምትለው ካልከኝ፣ ቁርአኑ የሚያወራው ኢንጂል ኢየሱስ በምድር ላይ እያለ፣ ይችን ቃል ተዋት፣ ኢየሱስ አትበል፣ ይሳበል ኢሳ ነው የተባለው። ኢሳ በል ችግር የለውም። እሱ የስም እሱ የቃል ልዩነት ነው። አንድ ስላይደለሁን ሙሴ ብልም ሙሳ በል ልትል ነው። ኢሳ በል ችግር የለውም። ኢሳ ኢሳ ዐለይሂ ሰላም በነበሩበት ዘመን ምድር ላይ ለምሳሌ እዛው ላይ አን አን አን ደረሰ እዛው ላይ ቁሚል ጠይቀ አላህ ይፍረዱ ሲል መቼ የተበረዘው መቼ ነው የጠፋው እንጅል ማለት ከመገለጡ ከመሐመድ መገለጥ በፊት ነው በኋላ ያኔ እኮ ይፍረዱ የሚለው እነዛ ሰዎች ኦልሬዲ ክርስቲያን ነን እንጅል ነው የምንቀበለው ይሉ ስለነበረ ጊዜዋን ጊዜዋን ነገረኝ እስኪ ጊዜዋን የጠፋው መጽሐፉ የጠፋው ጠፋ እንበል ተበረዘ እንበል የጠፋው ከመሐመድ መገለጥ በፊት ነው ወይስ በኋላ ነው ኦልሬዲ ኢየሱስ ከምድር ላይ ከሄደ በኋላ በተለያዩ ጊዜ ሰዎች የራሳቸውን እየጨመሩ አንዳንዶቹም እየተቀየሩና መጥተዋል በቃ አጠቃላይ ከረሱልም ከመላካቸው በፊት ጀምሮ ኦ ስለዛ አላህ እንግዲህ ከእሱ በፊት ነው ካልከኝ አላህ አስቀድሞ መጥፋቱን እያወቀ ነው ይፍረዱ የሚለው ወይም መበረዙን እያወቀ ነው ይፍረዱ የሚለው መበረዙን እያወቀ ነው ወይም ይፍረዱ የሚለው አዎ አለመኖሩን እያወቀ መጽሐፉ አለመኖሩን እያወቀ ለምንድን ነው ፍረዱ የሚለው? ታዲያ በቁራን ላይ ኦፍኮርስ መጽሐፎቹ በተለያየ መንገድ ሰዎች የራሳቸውን እየጨመሩባቸው ምናምን የመጡ እንደሆነ አውቃለሁ። አሁን በእንደዚህ ዶክመንት ምናምን እንዳጠየቀኝ እንደዚህ ያን ያክል ዶክመንት አላቀርብም። ጀስት የምታወራ ከሆነ የማውቀውን ነው ኤቪደንስ ነው ባይ ዘ ቢ ማለት ነው። የሆነች ነገር ካወራ ማስረጃ እጠይቅሃለሁ። አታውቀው ከሆነ አላውቀውም ብለህ ታልፋለህ። ማስረጃ ከሱ እሱን አላውቅም እልሃለሁ ያለው ስ በእንትን ደረጃ በአይዲያሉ በሀሳብ ደረጃ ማለት ነው። ጥያቄ ቁርአኑ ላይ ነው። ጥያቄ ቁርአኑ ላይ ነው። ጥያቄ እና አላህ መጥፋቱን እያወቀ ነው ይፍረዱ ብሎ የሚናገረው እኮ በዛ ጊዜ በስነ ስርዓት ያንን ኦሪጂናል ዶክመንቱን የሚያምኑ አይ ቲንክ አላውቅም፣ የማላውቀውን ነገር እንዳላውራ በዛ ሰዓት ኢንጂልን እንከተላለን የሚሉ ሰዎች ጠፋ። ለምሳሌ ባይዘ ማለት ነው ኦልሬዲ የሚለው ምንድነው እነዛን ኢንጂል የሚደብቁ ትንሽ ሙፋሲሮችህንም አምጥቼ ባሳይ ባይዘይ በጣም እንዲሁም ከዚህ የከፋ ነው አድርገው የሚያቀርቡት ማለት ነው መጽሐፉ እንደተጠበቀ ምናምን አድርገው የሚናገሩት። እና አሁን ግን እንዴት መሰለ አላህን ስታደርገዋል? አሁን እንደዚህ እያልክ ስትናገር ማለት ነው ምክንያቱ ምክንያቱ ለምንድን ነው አው እንደዛ ታደረገዋለ? ምክንያቱ ምን መሰለ አላህ ይፍረዱ ብሎ ለወደፊት ያውም ለወደፊት ይፍረዱ ብሎ አዞናል፣ እንግዲህ እንደ ትዕዛዝ ማለት ነው ነሳራዎችን አዟቸዋል እንደዛ ብሎ አላህ የተሳሳተን መጽሐፍ ወይ ደግሞ የጠፋን መጽሐፍ ነው፣ በዛ መጽሐፍ ነው ይፍረዱ እያለም ይናገረው። ሁለተኛ ደግሞ እሺ አንዴ፣ ሁለተኛው ደግሞ ምንድን ነው ወረቃ ይጽፍ ነበረ፣ ማውጣት ይችላለህ። ኦፍኮርስ ኢንጂልን ያቅ ነበር ወረቃ፣ ወንጌልን ያ። እንዲሁም የሚተረጉመው በማን ፍቃድ እንደሆነ እናሳያ አይ ቲንክ ክርስቲያን አለህ ወንድ የሚተረጉመው የሚገለብጠው ራሱ በማን ፈቃድ እንደሆነ እናሳየ። አንድ ከኢትዮጵያ ሁኔታ አንጻር እንትን የምጠይቀው ነበረኝ። ነቢዩ መሀመድ እንትን የእሱን ተከታዮችን ወደ ኢትዮጵያ ሲልክ ኢትዮጵያ ውስጥ ክርስቲያኖች ነበሩ፣ አደለ ከማል? ክርስቲያኖች ነበሩ። እንግዲህ ነቢዩ መሀመድ በህይወት እያለ ክርስቲያኖች የሚከተሉት መጽሐፍ ኢትዮጵያ ውስጥ ነበረ፣ ያልተበረዘ ነበረ። ዞሮ ክርስቲያኖች ነበሩ ማለት ምንም እሱ በህይወት እያለ ነው ይሄ መጽሐፍ። ማለት ኢትዮጵያ ውስጥ ክርስቲያኖች ነበሩ፣ ስለመበረዙም ምንም እንግዲህ ኦሪጂናል ኢንጂል ከልለ ኢትዮጵያ ውስጥ ከመሀመድ በፊትም ከሱ በኋላም ሲከተለው የነበሩት ክርስቲያኖች ነበሩ። የነሱ የሚከተሉትን መጽሐፍ ተበርዟል ማለት እንዴት ይቻላል? ኦሪጂናሉ ሳይኖር እሱ እንኳን ጠፍቷል ነው ያለው እኮ ከጠፋ እንዴት ጠፍቷል ብለ፣ ሴንስ አይሰጥም እኮ ጠፍቷል እያልክ መጥፋት፣ ማለት መበረዙን የምታውቀው ኦሪጂናሉ ሲኖር አመዛዝነ ነው እያየ ሁለቱን እያየ ኦሪጂናሉ እንዲህ ይላል፣ አዲሱ ፌኩ እንዲህ ይላል እያልክ ነው ማለት የምትችለው። ከዛ ውጭ ግን እንዴት ይቻላል? እንዴት ማለት እንዴት ሴንስ ይሰጣል ይህ ነገር? ከማል ይታያል አዲስ ይታያል ይታኛለውሳ ያ ሶስት ነው ስለ ሪቮሉሽን የሚያወራ ነው ስለመገለጡ እንዴት ነው ምናምን የሂራ ዋሻን ምናምን የሚናገር ነው። ከተመለሰ በኋላ ከደጃ ዘንድ ሂዶ ከደጃ ደግሞ ወደ ወረቃ ተወስደዋለች። ን ወረቃ ደግሞ ምን አይነት ስነሆነ ብሎ ይናገራል። ሂ ውልድ ራይት ፍሮም ደ ጎስፕል ኢን ሂብሩ ይጽፍ ነበረ፣ ከሂብሩ ወደ አረበኛ ምናምን ማለት ነው እና ደግሞ የሚጽፈው እንዴት ነው አለ እየተረጉም ነበር ሶሪ ይጽፍ ነበር አልኩሽ አስ ማች አስ አላህ ዊሽድ ሂም ቱ ራይት? እንዴት ጽፍ የፈቀደለት ደግሞ ማን ነው? አላህ አላህ ነው አለ። አላህ የጠፋውን መጽሐፍ ነው እንዴ ወይ ደግሞ የተበረዘውን መጽሐፍ ነው እንዲትረጉም የሚያደርገው? ኦኬ፣ ለአሁን እኮ እነ ወረቃ ኢብን ታሪኩን ካየው ወረቃ ምንድን ነው ያለው? ኦኬ ማ በቃ እነ በመጽሐፋችንም በኢንጂልም በተውራትም ያለ ትንቢት ነው ብሎ ይነግራቸዋል ለዛ ነው አላህ በኢንጅሉ ይፍረዱ የሚለው ምክንያቱም ኢንጅሉ ላይ ኢንጅሉን በትክክል ካነበቡ ስለመገለጡ ሳይሆን ማለት ነው አሁን ስለ ወረቃ ይናገራል ወደ ወረቃ ተወስደዋለች ከድጃ እና ወደ ወረቃ ስተወስደው ወረቃ እንደዚህ ያለ ሰው ነበረ ክርስቲያን ነበር እና ኢንጅልን ከሂብሩ ወደ አረበኛ ምናምን ይገለብጥ ነበረ ማን እንደፈቀደለት አላህ በፈቀደለት መጠን ይላል ሶ ማን ወረቃ አላህ በፈቀደለት መጠን እሺ አላህ በፈቀደለት መጠን ልክ ይተረጉም ነበር አይደለ ወረቃ እኮ ይተረጉም ነበር ሁሉም አላህ በፈቀደለት መጠን ነው ማንኛውም ሰው ስራ የሚሰራው አዎ ስለዚህ አሁን እየተረጉሙ ምንድን ነው እስከ መሐመድ መገለጥ ድረስ ኢንጂል እንዳለ ፕሩቭ ያደርግልናል ማለት ነው አንተ ከዛ በፊት ነው አልከው እስከ ኢንጂልማ እኮ አለ ኢንጂል የለም እኮ አላልኩህም አይዮ ቅድም ምን ብለህ ነበር ከማል ምን ብለህ ነበር መሰለኝ እኔ ከኢሳ ጊዜ ጀምሮ ጠፍተዋል አልክ። ስለዚህ አላህ ደግሞ ምንድን ነው እንዲተረጉም ያደረገው የነበረው ኢንጂል ነው። ይኸው ጎስፕል ነው የሚለው ወይም ወንጌል ማለት ነው። እኔ ያልኩት ምንድን ነው ከኢንጂል በተለያዩ ጊዜ በተለይ ወደ ሌላ ቋንቋዎች በሚተረጎም ጊዜ ምናምን ወደ ተለያዩ ቋንቋዎች በሚሄድ ጊዜ ኦልሬዲ እየተጨመረበት እየተቀነሰበት መጥቷል። እንደዛ ብዬ ምና ጀስት ይሄ እኔ ማምነውን ነው። ምነገር መቼ ነው የተቀነሰው? እና እንደዛ ነው ነው እንጂ ከሬቮሉሽኑ በፊት ነው፣ ከማህመድ ግልዳት በፊት ነው ወይስ በኋላ ምኑ? እሺ ኮምፒውተር እናድርጋቸው። የተነቀነሰው እና ያልተቀነሰው ይታለ ሆን። አሁን ለምሳሌ ነው አሁን ጀስት ነው ምለ መጽሐፍ ቅዱስ አለ አይደል አሁን የተያዘው ላይ ያሉት ወንጌሎች አሉ ለምሳሌ እኔ ቁርአኑ የሚያወራለት ኢንጂል እሱን አይደለም ነው እያልክ ያለው ነው። እሺ፣ የትኛው ነው? ችግር የለም ንገረኝ፣ የትኛው ነው? ቁርአኑ የሚያወራውለት ወንጌል። ኦሬዲ ኢየሱስ በምድር ላይ በነበረ ጊዜ ያስተማረውን ኢንጂል ነው፣ ያስተማረውን ወንጌል ኢሳ። ኢሳበል ከማል ኢሳ የት አለ? የት ሄደ ኢሳ? ይሳበል እና ከልጅ ንገ ራፍ ያለው እንዲሁም በቃ ነገ አንተ ራሱ ንገረን። አሁን የእኛ መጽሐፍ ካይደለ የእኛ መጽሐፍ እንዳይደለ አውቀሃል። ሶ የምታውቀው እንዴት ነው? ያኛውን መጽሐፍ ስላእናንተ የያዛችሁት ረ እናንተ ወንጌል ብላችሁ የያዛችሁት አራት ወንጌሎች ቁርአኑ የሚያወራላቸው ወንጌሎች አይደሉም። እሺ። መጽሐፍ አንድ መጽሐፍ የሚያቀ የማህመድ ራሱ ምንድን ነው? ቆይ አንዴ፣ ቆይ አንዴ ላሳየህ። አሁን ይህንን እንዴት ስህተት እንደሆነ እያንዳንዱ ፖይንት ለምሳሌ ከመሐመድ ግልጠት በፊት ነው የጠፋው አልክ። አላህ ወረቃ ቆይ ቆይ አንዴ አንዴ ስማኝ አላህ ከመሐመድ ግልጠት በፊት ነው የጠፋው ቁርአን ወይ ነው እንጅል የጠፋው ብለህ ተናገርክ። እንጅልን ግን ወረቃ ከሂብሩ ወደ አረበኛ ምናም ይተረጉምም የሚያነብም እንደነበረ በማን ፈቃድ በአላህ እንደፈቀደለት ተጽፏል። አሁን ደግሞ የሆነ ነገር ላሳየ ምንድን ነው አይ ቲንክ የመሐመድ ታሪክ የተዘገበበትን መጽሐፍ ያለው አለ። እኔ እዚህኛው መጽሐፍ ላይ እዚሁ መጽሐፍ ላይ ስለሆነ ነው እዚሁ ስልክኛ ስለሆነ ነው መሐመድ ረሱሉልላ ሂስትሮፍ ምናምን ነገር ገጽ ሜቢ ሜንሽን ላድርግልህ፣ ገጽ መቶ ሶስት እና መቶ አራት ላይ ሄደህ ስታየው የኢሳን ኢንጂል የጻፉት ዮሐንስ እንደሆነ ይናገራል ዮሐንስ የተባለ ሐዋርያ የእሱ ተከታይ እንደሆነ ይናገራል። ያንተው መጽሐፍ ማለት ነው። ያንተው መጽሐፍ እንደዛ ብሎ ይናገራል። አሁን ይሄ ዮሐንስ አይደለም። ብዙዎች እንደዚህ ይላሉ። ባይ ዘ ወይ ማለት ነው እኔ የእንትናን መጽሐፍ ይሄ ዮሐንስ ማቴዎስን አታምጣልኝ። ዮሐንስ ይለዋል የጻፈው፣ ከጸሐፊዎች መካከል አንዱ ከእንጂል ጸሐፊዎች መካከል አንዱ ዮሐንስ ነው ብሎ አስቀምጦታል። ማን የእነሱ ሂስቶሪ ማለት ነው። የነሱ ሲራስ አስቀምጦታል አስፈላጊ ከሆነ አሁን በዚህ ስልክ ወጥቼ ለማዳል እችላለሁ። ግን ምንድን ነው መሰለህ ከማል፣ አሁን እኛ የያዝነው መጽሐፍ አይደለም ብለህ ከተናገርክ እንግዲህ እንደ እንደሆነ ይናገራል ኢትዮጵያ ውስጥ ያሉ እንዲያውም ሙፈሲሮችን ሙፈሲር ሙፈሲራ አልክ እንጂ በቀራ ላይ ያሉት ስለ መጽሐፉ የሚናገሩትን ስለ መጽሐፉ ባለቤቶች የሚናገሩትን ክፍል ኢትዮጵያውያን እያለ ራሱ እኛ ሜንሽን ያደርጋል። ሜቢ ቼክ አድርገው አንተ ምንድን ነው ጥያቄ፣ እኛ የያዝነው መጽሐፍ ካይደለ ያን መጽሐፍ ንገረን፣ ስንት ምዕራፍ እንደሆነ መቼ እንደጠፋ ምናምን ታሳየን ይገባል። እሱ ላይ እውቀት የለ አላቅም። እሺ ሌላ ሰው አለ የሚያግዝ ታች ያላችሁ መሩ የሚያውቁ ወንድሞች ካሉ ደግሞ እነሱ ያብራሩልል። ዞሮ አመሰግናለሁ። እኛ ቤት እያልኩ ነው። ገብታችሁ አትሳደቡ፣ አትሰዳደቡ ማለት ነው። ነው እንትን ማነው ከማል ጀማል እያልኩ ስምህን ቀየርኩት እኮ ችግር የለውም። ጀማል ከማል ያው ነው ዞሮ ጀማልም አሪፍ ስም ነው ያው ናቸው ያው ዲ ያው ባይሆንም ጀማልም ዞሮ መጥፋት አሪፍ ቆንጆ ስም ነው። ችግር የለውም። ችግር የለውም። እሺ ለይሆን። እሺ በስርዓት የሚያወራ ካለ ይሄው በስርዓት አውራለሁ። ከተጨማለቃችሁ ነው እኮ አሁን እኮ እኔም እሱን ነው ያልኩት እኮ ድጋ ምትሚያቅሰው ይግባ በስነ ስርዓት ያውራ

እንሻላ ችግር የለውም። አመሰግናለሁ። አንዳንድ እንደዚህ አይነት ነገሮች ወደ ራስ እንድትመለከት ያላወቃቸውን እንድታቅ፣ እንድታነብ ሞቲቭ ያደርገዋልና እንሻላ ሞክራለሁኝ። አመሰግናለሁኝ። ያው ባይሆን በጨዋነት አውሩ። ሙስሊሞችም አትሳደቡ። እናንተም በጨዋነት አውሩ። ቴንክ እንደው ለክርስቲያኖች የሙስሊም ሆስት ቤት የማያቸው ክርስቲያኖች አሉ። በጣም እንደው ማለት መልእክት ቢሆን ብዬ ሁል ጊዜ አስባለሁ። እና ምንድን ነው ሙስሊም ስለ ባይብል ሲተነትን እየተነተነውን እንዲሁ አምኖ የሆነ ሎጂካል የሆነ የሆኑ ነገሮች ሲደረደር እነዛን አምኖ ተቀብሎ አሜን ብሎ የሚሄዱ ክርስቲያኖች ብዙ እያየሁ ነው። በጣም እጅግ በጣም ያሳዝናሉ። እንደው ክርስቲያኖች እዚህ ያላችሁ ካላችሁ የሚሰጣችሁ ጥቅስ ካለ አግባቡ የክርስቲያን አስተማሪዎች ጋር መታችሁ ይሄ ጥቅስ ምን ለማለት ተፈልገ ነው የሚለው በክርስቲያናዊያንስ መጠየቅ አለባቸው። ቁርአን ሲወርድ አንድ በአንድ ነው የወረደው። እያንዳንዱ ቨርስ ሲወርድ እያንዳንዱ የቁርአን አያ ሲወርድ የራሱ ምክንያት ነበረው። ያ ማለት ለምሳሌ የክርስቲያን ጥቅሶችን ለመተርጎም ብዙ ነገሮች ይደረጋሉ። ለምሳሌ አሮጌው ኪዳን ኦልድ ቴስትመንት ልናይ እንችላለን። የአጻጻፍ ዘዬ